ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ግንቦት 24 ወይም ጁን አንድ የምንዛሬ ዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክና ና ሼር እንዳይረሳ እያለን ቀጥታ ወደ ዕለቱ የምንዛሬ መረጃችን እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ03 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 132 ብር ከ06 ሳንቲም ተገዝቶ 134 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ተገዝቶ 133 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 179 ብር ከ59 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 150 ብር ከ16 ሳንቲም ገዝቶ 153 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ47 ሳንቲም ተገዝቶ 151 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 192 ብር ከ52 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን መቶ 61 ብር ከ26 ሳንቲም ገዝቶ መቶ 64 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ መቶ 55 ብር ከ45 ሳንቲም ተገዝቶ መቶ 58 ብር ከ56 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ መቶ 15 ብር ከ20 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 96 ብር ከ18 ሳንቲም ገዝቶ 98 ብር ከ11 ሳንቲም እየሸጠ ነው። በንግድ ባንክ 93 ብር ከ25 ሳንቲም ተገዝቶ 95 ብር ከ11 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ71 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ84 ሳንቲም ተገዝቶ 87 ብር ከ56 ሳንቲም እየተሸጠ ነው። በንግድ ባንክ 82 ብር ከ84 ሳንቲም ተገዝቶ 84 ብር ከ50 ሳንቲም በመሸጥ ላይ ነው። አንድ የቻይና የዋን በጥቁር ገበያ 21 ብር ከ99 ሳንቲም እየተሸጠ ነው። የቻይና የዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ38 ሳንቲም ገዝቶ 18 ብር ከ75 ሳንቲም እየሸጠ ነው። በንግድ ባንክ 17 ብር ከ87 ሳንቲም ተገዝቶ 18 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 212 ብር ከ81 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ተገዝቶ 182 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ67 ሳንቲም ተገዝቶ 177 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም ዶ ድርሃም በጥቁር ገበያ 43 ብር ከ07 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር 55 ሳንቲም ገዝቶ 37 ብር ከ28 ሳንቲም እየሸጠ ነው። በንግድ ባንክ 32 ብር ከ67 ሳንቲም ተገዝቶ 33 ብር ከ38 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ13 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የጅራ ባንክ ሲሆን 36 ብር ከ15 ሳንቲም ተገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር ከ92 ሳንቲም ተገዝቶ 35 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 410 ብር ከ96 ሳንቲም እየተሸጠ ነው። አንድ የጆርዳን ዲናር በጥቁር ገበያ 222 ብር ከ93 ሳንቲም እየተመነዘረ ነው። አንድ የባህሪን ዲናር በጥቁር ገበያ 419 ብር ከ45 ሳንቲም እየተመነዘረ ይገኛል። አንድ የቱርክ ሊሬ 4 ብር ከ03 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ17 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን